ይህንን አፕሊኬሽን ለመደወል ብቻ ነው እስከዛሬ የምትጠቀሙበት? እንደዛ ከሆነ በጣም ተሸውዳችኋል። ሰላም እንዴት ናችሁ ጓደኞቼ? በያላችሁበት ሰላማችሁ ይብዛ። እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬም እንደተለመደው አሪፍና ጠቃሚ የሆነ መረጃ ይዤላችሁ ቀርብ ያለው መግቢያው ላይ እንደሰማችሁት እንግዲህ ይህን አፕሊኬሽን ለመደወል ብቻ ከሆነ የምትጠቀሙት በጣም ተሸውዳችኋል። ዛሬ እጅግ አስገራሚ ጥቅሞቹን ውስጥ ገብተን እያንዳንዱን ለምን እንደሚጠቅሙ አሳያችኋለሁኝ። በእርግጠኝነት አዲስ ነገር ታገኛላችሁ። ቪዲዮን ላይክ ቻናሉን ሰብስክራይብ እያደረጋችሁ ቆይታችሁን ከእኔ ጋር እንዲታደርጉ በአክብሮት ጋብዛለሁ። መልካም ቆይታ። እሺ ወደ ስልካችን ተመልሰናል። እናንተ ስክሪን ላይ እየተመለከታችሁ እንግዲህ አብረን የምናስተካክል ይሆናል ማለት ነው። የትም እንዳትሄዱ በእርግጠኝነት አዲስ ነገር ታገኛላችሁ። ወደ ስልካችን እንግዲህ የፎን አፕሊኬሽን እንከፍታለን ማለት ነው። እዚህ ጋር ስንመለከት እንግዲህ እያንዳንዱን ለምን እንደሚጠቅም ስለማስረዳችሁ እስከ መጨረሻው ተከታተሉ። የምንጀምረው ከዚህ ነው። አሁን እዚህ ጋር ብዙዎቻችን ደውለን ወይም ሂሳብ ጠይቀን ብቻ ልንወጣ እንችላለን። ነገር ግን እጅግ አስገራሚ ሾርትከት እዚህ ጋር መፍጠር እንችላለን። በመጀመሪያ ማለት ነው እዚህ ጋር እንደምትመለከቱት ቁጥሮች ናቸው የሚታዩት። ቁጥሮቹ ግን ለምንድን ነው የተቀመጡት ካላችሁ አንደኛ ለመደወል ነው። ሁለተኛ ደግሞ ሾርትከት የሚባል ነገር አለ። ሾርት ከት ማለት ለምሳሌ አንድ ላይ ሁለት እስከ ዘጠኝ ባሉ ቁጥሮች ላይ የተለያዩ ነገሮችን መስራት ትችላላችሁ። ለምሳሌ ሁል ጊዜ አዘውትራችሁ የምደውሉለት አንድ ሰው አለ እንበል ወይም የተለየ ሰው። ይህን ሰውዬ ቀጥታ ስሙን ሰርች አድርጋችሁ ምናምን ከመደወል ይልቅ ሁለት ቁጥርን ለምሳሌ ጫን ብላችሁ ትይዟታላችሁ። ጫን ስትሏት ከታችሁን መልእክት ይመጣላችኋል። ምንድ ነው አሳይን የሚል መልእክት አለው። አሳይን የሚለውን ተጭናችሁ አንድ ስልክ ቁጥር አሁን ያልኳችሁን ሰውዬ ስልክ ቁጥር እዚህ ጋ ሰርች አድርጋችሁ ወይም ደግሞ በፈለጋችሁት መንገድ ስልክ ቁጥሩን ታስገባላችሁ ማለት ነው። ሶ ኦኬ አልኩት ማለት ነው። አሁን ወደዚህ ሰውዬ መደወል ስፈልግ ሁለት ቁጥርን ጫና አድርጌ ሴሳት አውቶማቲካሊ ይደውላል ማለት ነው። ይው ለምሳሌ ላሳያችሁ። አያችሁት? ቀጥታ ወደዚህ ሰውዬ ደወለ ማለት ነው። ስለዚህ በዚህ መንገድ ሁሉንም ቁጥሮች ሶስት ላይ ሌላ ሰው፣ አራት ላይ ሌላ ሰው፣ አምስት ላይ ሌላ ሰው አድርጋችሁ በቀላሉ በሾርት ከት መልኩ መጠቀም ትችላላችሁ ማለት ነው። አሁን ወደ ሴቲንግ እንሄድና እያንዳንዱን ነገሮች እንመልከት ገና ያልተነካ ብዙ ስላለ ማለት ነው። አሁን ከላይ የሶስት ነጥቧን እንነካና ወደ ሴቲንግ እንሄዳለን ማለት ነው። ሴቲንግ ላይ ከገባን በኋላ ብዙ ነገሮችን እዚህ መስራት እንችላለን ማለት ነው። ስንቶቻችሁ ናችሁ እነዚህን በሙሉ ጥቅማቸውን የምታውቁት? ስለዚህ ዛሬ በደንብ አውቃችሁ ትሄዳላችሁ ማለት ነው። ሁሉንም መጀመሪያ ላይ የምናገኘው አንድም ስለማይቀር ብሎክድ ነምበርስ የሚል ታገኛላችሁ ማለት ነው። እሱን ነካ ስታደርጉት እንደምትመለከቱት እስከ ዛሬ ብሎክ ያደረጋችኋቸውን ስልክ ቁጥሮች በዝርዝር ከዚህ ያመጣላችሁ ማለት ነው። ምናልባት ከብሎክ ውስጥ ማስወጣት የፈለጋችሁት ካለ እዚህ ጋ ኦኬ ብላችሁ ማስወጣት ትችላላችሁ። መጨመርም የፈለጋችሁ ቁጥር ካለ እዚህ ጋ እንደምታዩት ሪሲንት ሜሴጅ እና ኮንታክት የሚለውን ነክታችሁ የፈለጋችሁትን፣ ወይም ከላይ ጽፋችሁ አዲስ ሰው ብሎክ ማድረግ ከፈለጋችሁ እዚህ ጋ ማስቀመጥ ትችላላችሁ ማለት ነው። ከላይ ደግሞ ምን የሚል አማራጭ አለ መሰላችሁ? ብሎክ ኮልስ ፍሮም አናውን ነንበርስ የሚል ይህ አማራጭ ታገኛላችሁ ማለት ነው። ይህ ምንድን ነው ካላችሁኝ፣ ብሎክ ኮልስ ፍሮም አናውን ነንበርስ፣ የማይታወቅ ስልክ ቁጥር እንዳይደወልብኝ እፈልጋለሁ የምትሉ ከሆነ ከላይ ይችኛዋን ታበሯታላችሁ ማለት ነው። ስለዚህ የማይታወቅ ቁጥር አናውን ነንበርስ ወደ እናንተ እንዳይደወል ብሎክ የሚያደርግላችሁ ፊውቸር ነው ማለት ነው። ስለዚህ ይህን ኦን ማድረግ ወይም ኦፍ ማድረግ ትችላላችሁ ማለት ነው። ዋናው እናንተ ጥቅሙ እንዲታውቁ ነው። ሰው ወደ ሁለተኛው እንመለስ። ሁለተኛው ላይ ስትመጡ እንግዲህ ኮለር አይዲ ኤንድ ስፓም ፕሮቴክሽን የምትል አማራጭ ታገኛላችሁ ማለት ነው። ኮለር አይዲ ኤንድ ስፓም ፕሮቴክሽን የምትለውን ይችን ካበራችኋት ምን ይፈጠራል? ይህ የሚፈጠረው ምንድን ነው? በተለይ ደግሞ አሁን እንደነገርኳችሁ የማይታወቅ ስልክ ቁጥር ወደ ስልካችሁ ሲደወል ስለዛ ነገር መረጃ የሚሰጣችሁ ነው። ለምሳሌ የሚደወልላችሁ ስልክ ቁጥር ከእናንተ ኮንታክት ውጭ የሆነ ወይም እስፓም ከሆነ እስፓም ማለት የማይፈለግ ማለት ነው። ማለትም እናንተን ለማጭበርበር እናንተን ስታነሱት፣ እናንተን ለሆነ ዓላማ ፈልገዋችሁ የእናንተን ስልክ ለመቆጣጠር ወይም እናንተን ለማጭበርበር በአጠቃላይ ስፓም የሆነ ኮል ከተደወለ ስፓም ብሎ በቀይ ምልክት ያሳያችኋል ማለት ነው። ይኸው እንደምትመለከቱ ስክሪን ላይ የማይታወቅ ቁጥር ከተደወለ ስፓም ብሎ እንዳታነሱት ይላችኋል። ስፓም የሚል ምልክት ከመጣው ስልካችሁ ላይ ያንን ስልክ ማንሳት የለባችሁም ማለት ነው። እናንተን ለማጭበርበር ስለ እናንተ መረጃ ለመውሰድ በዛ በስልክ መንገድ ደውለው እንደዚህ አይነት ስራ ስለሚሰሩ ማለት ነው። ስለዚህ ኦን ብታደርጉት ይመረጣል። ኦን ማድረጋችሁ ስፓም የሆነ ቁጥርን ይለየላችኋል ማለት ነው። በተጨማሪም አዲስ ስልክ ቁጥር ሲደወል ማን እንደደወለ፣ የት እንደደወለ የሚያሳያችሁ ነው። ያው ብዙ ጊዜ አይሰራም፣ አንዳንድ ስልኮች ላይ ነው ፊውቸር የሚሰራው። ብዙ ሰዎች ትሩ ኮለርን በመጠቀም ነው አዲስ ሰው ሲደውል የዛን ሰውዬ መረጃ የሚያገኙት ማለት ነው። ነገር ግን ይህንም ኦን ብታደርጉት አንዳንድ ጊዜ የሚሰራበት ሰዓት አለው ማለት ነው። ወደታች እንረዳው። ወደታች ስንወርድ እንግዲህ ሪከርድ ኮልስ የሚል አማራጭ ታገኛላችሁ ማለት ነው። በነገራችን ላይ የስልኩ ሞዴል ይለያያል። እኔም የማሳያችሁ አንደኛችሁ ላይ ላይኖር ይችላል፣ ይለያያል ማለት ነው። ስለዚህ ሪከርድ ኮልስ ላይ ስትገቡ ይህ ደግሞ ምንድን ነው? ለማታውቁ ካላቸው ያው ስልክ ስትደዋወሉ ሪከርድ የሚያደርግላችሁ ነው ማለት ነው። ስልክ ስትደዋወሉ ሪከርድ የሚያደርግላችሁ ነው ማለት ነው። እዚህ ጋ ግን አማራጭ አለው እንደምታዩት፣ ወደ አራት የሚሆኑ ነገሮች አሉ። ምንድን ናቸው እነዚህ እንመልከታቸው። የመጀመሪያው አውቶ ሪከርድ ኮልስ የሚላል። ይህ ምንድን ነው? አውቶማቲካሊ ስልክ በምደውሉ ሰዓት ራሱ ሪከርድ እንዲያደርግ ማለት ነው። ምንም ሳነኩ አውቶማቲክ ማንኛውም ሰው ጋር ስትደውሉ ሪከርድ እንዲያደርግላችሁ ከፈለጋችሁ የመጀመሪያውን ኦን ታደርጉታላችሁ ማለት ነው። ሁለተኛው ላይ ደግሞ ሾው ኖቲፊኬሽን አፍተር ሪከርዲንግ የሚላለ ማለት ነው። ይህ ምንድነው? ሪከርድ አድርጌ ከጨረስኩ በኋላ ከላይ ሪከርድ አድርጌ አለሁ የሚል ኖቲፊኬሽን ላሳውቅህ ነው የሚለኝ ስለዚህ፣ ይህን ከፈለጋችሁ ደግሞ ኦን ታደርጉታላችሁ ማለት ነው። ሪከርድ አድርጎ ሲጨርስ ከላይ ኖቲፊኬሽን ባሩ ላይ የሪከርዱን ያሳያችኋል ማለት ነው። ገብታችሁ ፕሌይ ብላችሁ መጠቀም ትችላላችሁ። አይ ካላችሁ ደግሞ ኦፍ ታደርጉታላችሁ ማለት ነው፣ አያሳይም። ለማየት ከፈለጋችሁ ሶስተኛው አማራጭ ላይ ሪከርድድ ኮልስ የሚል አማራጭ ታገኛላችሁ። ይህ ምንድነው ነው ሪከርድ ያደርጋችኋቸው እስካሁን እዚጋ ጋር ተቀምጠው ታገኛላችሁ ማለት ነው። እዚ ጋር እንደምትመለከቱት ኒሆን ሪከርድ ያደረግኳቸው እዚ ጋር ያሉ ገብተም ፕለይ ማለት ለሰው መላክ፣ ማዳመጥ፣ መሰረዝ ኤቭሪቲንግ ሁሉን ነገር መስራት እንችላለን ማለት ነው። ባክብለን ከተመለስነው በኋላ ከታች ደግሞ ዲሌት ኦልድ ሪከርዲንግ የሚላል ዲሌት ኦል ሪከርዲንግ ማለት ምንድን ነው? ከአሁን በፊት ሪከርድ ያደረጋቸውን ዲሌት ማድረግ የሚችሉበት ፊውቸር ነው ማለት ነው። እኔ ያጠፈዋለሁ። እናንተ እንደ የምርጫችሁ ማብራት ማጥፋት ትችላላችሁ ማለት ነው። አሁን ወደታች ታችን እንውረድ እና እነዚህን ሶስቱን ጨርሰናል። ወደ ታች ደግሞ እነዚህን ነገሮች ምን እንደሆኑ እንመልከት። የመጀመሪያው ኮል ባክግራውንድ የሚላለ ኮል ባክግራውንድ ይህ ምንድነው? ስልክ ሲደወልላችሁ በሚያምር ሁኔታ ባክግራውንዱን መቀየር ትችላላችሁ። ለምሳሌ በቪዲዮ ማድረግ ትችላላችሁ፣ በፎቶ ማድረግ ትችላላቸው የፊውቸር እናንተ ጋር ካለ ማለት ነው። ለምሳሌ ከታች ባክግራውንድ የሚለውን ትጫኑና ከዛ የፈለጋችሁትን ከስልካችሁም ማምጣት ትችላላችሁ። ፎቶ ወይም ቪዲዮ እንደ ምርጫችሁ ማድረግ ትችላላችሁ። ለምሳሌ ከስልክ ላይ ገባና የፈለግኩትን ፎቶ ወይም ቪዲዮ ማምጣት ትችላለሁ ማለት ነው። ለምሳሌ ይችን የድመቷን አደረግኩ ማለት ነው። ስለዚህ እና ምሳሌ ነው። እናንተ የፈለጋችሁት ማድረግ ትችላላችሁ። ከዛ ሴት አስኮል ባክግራውንድ የሚል አለ። እሱን በምትነኩበት ሰዓት አውቶማቲካሊ ይሄ ፎቶ ሆነ ማለት ነው። የራሳችሁን ፎቶ ማድረግ ትችላላችሁ፣ ቪዲዮ ማድረግ ትችላላችሁ ማለት ነው። አሁን እንደምትመለከቱ ሲደወል እንደዚህ አይነት ነገር ነው የሚያመጣው ማለት ነው። ቪዲዮም ማድረግ ትችላላችሁ እንደፈለጋችሁ አድርጋችሁ ማለት ነው። እንመለስ አሁን ከተመለስን በኋላ እንግዲህ ኮል ባክግራውንድ የሚለውን አይተናል። ከዛ በመቀጠል ምንድን ነው ያለው ኮል ኢንፎርሜሽን የሚላለ ኮል ኢንፎርሜሽን። ይሄኛው ኮል ኢንፎርሜሽን የሚለውን ነካ እናደርገዋለን ማለት ነው። ኮል ኢንፎርሜሽን የሚለውን ከነካን በኋላ እንግዲህ እንደምትመለከቱት ከዚህ ደግሞ ሶስት አማራጭ አመጣለና ማለት ነው። የመጀመሪያው ፕሮፋይል ፒክቸር ሳይዝ የሚላለን። ይህን ትነኩትና ስሞል ወይም ላርጅ ማድረግ ትችላላችሁ ማለት ለምሳሌ የሰውየው ፎቶ የሚታይ ከሆነ ወይ በትንሹ ወይ በትልቁ ላርግ ላችሁ ነው የሚለው። ስሞል የሚለው ስትነኩ ከላይ ስክሪን ላይ እንደምትመለከቱት በትንሹ ያደረገዋል የሰውየውን ፎቶ ማለት ነው። ከላርጅ ካረጋችሁ ደግሞ በትልቁ የሆነ ማለት ነው። ከታች ደግሞ ሾ ኮንታክትስ ፎን ነንበር የሚላል። ሾ ኮንታክትስ ፎን ነንበር የሚለው ሰው አንድ ሰው ወደ እናንተ ስልክ ቁጥር ሲደውል የእሱ ኮንታክት ወይም እዚህ ጋ እንደምትመለከቱት ስልክ ቁጥሩ ይታይ ወይ ነው የሚላችሁ። አንዳንድ ሰዎች የማይፈልጉ አሉ። ሰው ጋር ሆነው የሆነ ሰው ሲደውላቸው የዛ ሰውዬ ስልክ ቁጥር እንዳይታይ የሚፈልጉ አሉ። ይህን ኦፍ ካደረጋችሁት ያነ ሰው አንድ ሰው ሲደውላችሁ ስልኩን አያሳይም፣ ስሙን ብቻ ነው የሚያሳየው ማለት ነው። ስለዚህ እንደ ምርጫችሁ መቀየር ትችላላችሁ። ወደ ታች ደግሞ ሾ ኤክስትራ ዲቴይል የሚላል ኤክስትራ ዲቴይል ተጨማሪ ማብራሪያ ማየት ትችላላችሁ። ኤክስትራ ዲቴይል ማለት ያነ ሰውዬ ሲደውል ሰዓቱን፣ ቀኑን ምናምን ከታች እንደምትመለከቱት ይህን ኦፍ አደረግኩት ምንም ኤክስትራ ዲቴይል አይታይም፣ ወይም ተጨማሪ መረጃ ሰዓቱ ምናምን አይታይም። ኦን ካደረግኩ ግን ስንት ሰዓት እንደደወለ ምናምን ሙሉ መረጃ ያሳየኛል ማለት፣ ይህንንም እንደ ምርጫችሁ እኔ ኦፍ ባደርገው እናንተ ኦን፣ እኔ ኦን ባደርገው እናንተ ኦፍ ማድረግ ትችላላችሁ። ስለዚህ ኮል ኢንፎርሜሽን የሚለው ለዚህ ነው የሚጠቅመው። ወደታችን ወርድና እንግዲህ ኮል አላርትስ ኤንድ ሪንግቶንስ የምትላለች ይችኛዋ፣ ኮል አላርትስ ኤንድ ሪንግቶንስ የምትላለች ይሄ ያው ስልኬ ሲጠራ ድምፅ አይሰማም ቫይብሬት አያደርግም ምናምን ለምትሉ እዚህ ጋር እየገባችሁ እንግዲህ አስተካክሉ ማለት ነው። ይሄ ቫይብሬት ዌን አንሰር ቫይብሬት ዌን ኮል ኢንዲስ የሚል አለ። ይሄ በጣም ቀላል ነው። ስልካችሁ ሲደውል ድምፁ ምናምን ለማስተካከል የሚረዳችሁ ነው። እዚህ ጋር እየገባችሁ ድምፁ አይሰማኝ ምናምን ለምትሉኝ ማስተካከል ትችላላችሁ ማለት ነው። ቀላል ስለሆነ ይሄን አልፈዋለሁ። ሌላው ደግሞ ወደ ታች ተወርዱና አንሰሪንግ ኤንድ ኢንዲንግ ኮል የሚል አለ። እዚህ ጋር አንሰሪንግ ኤንድ ኢንዲንግ ኮል የሚል አማራጭ ታገኝ ያላችሁ ማለት ነው። እዚህ ጋር እንደምታዩት ሪድ ኮለር ኔምስ አለውድ ይላል። ይህ የመጀመሪያውን ካበራችሁት ምን ይፈጠራል? ሪድ ኮለር ኔምስ አለውድ የሚላለ አንድ ጊዜ ጫነስቱል ደግሞ ሌላ አማራጭ አመጣላችኋል። ይሄ ምንድነው ሰው ስልክ ሲደውልላችሁ የሰውየውን ስም ልጥራላችሁ ወይ ነው የሚላችሁ እንግዲህ ሰውየው ለምሳሌ አበበ ከሆነ የሚደውለው፣ እናንተ ለምሳሌ ልብስ እያጠባችሁ ነው፣ የማይመች ቦታ ላይ ሆናችሁን ሊሆን ይችላል። ማን እንደደወለ ማን የደወለው ምናምን ከማለት ራሱ አበበ አበበ እያለ ይጭወላችኋል ማለት ነው። ስለዚህ ማን እንደደወለ የሰውየውን ሴቭ ባደረጋችሁን መሰረት ስሙ እንዲናገር ማድረግ ትችላላችሁ። እዚህ ጋር ሁለት አማራጭ አላችሁ። አንደኛ ኦቨር ብሉቱዝ አድ ሄድፎንስ ኦንሊ የሚላለ ኤንድ ሄድፎንስ ኦንሊ የመጀመሪያው ላይ ካደረጋችሁት፣ ለምሳሌ ብሉቱዝ ሄድፎን ብቻ ስትጠቀሙ ሄድፎን ብቻ ስትጠቀሙ ይህ ነገር ይስራ የሚለውን አማራጭ መጠቀም ትችላሉ። ኦሎይስ ካላችሁት ሁለተኛው ሁልጊዜ ሁሉም በብሉቱዝም ኖርማልም ሆኖ የሰውየውን ስም እንዲጠራላችሁ ማድረግ ትችላላችሁ። እኔ ግና አልፈልገውም፣ ኦፍ አደረግኩት። እናንተ ከፈለጋችሁ ኦን ማድረግ ትችላላችሁ። ሁለተኛዋ ደግሞ አንሰር አውቶማቲካሊ የምትል ፊውቸር አለች። ይችኛዋ ኦን ያደረግኳት አንሰር አውቶማቲካሊ የምትለውን አንድ ጊዜ ደግሞ ጫን ስትሏት እዚህ ጋ ወደ አራት የሚሆኑ ዝርዝር መረጃዎችን ያሳያችኋል ማለት ነው። ምን ማለት ነው? አውቶማቲካሊ አንሰር ኢንኮሚንግ ኮል አፍተር ኤስ ኤ ታይም ይላል። ምን ማለት ነው አውቶማቲካሊ ላንሳላችሁ ማለት ነው። ስልክ ሲደወል ራሱ እንዲያነሳላችሁ ማለት ነው። ይህም እንግዲህ የሚጠቅማችሁ የሆነ ሰዓት ይኖራል ማለት ነው። ለምሳሌ ልብስ እያጠባችሁ እጃችሁ እርጥበት ካለው አንድ ሰው ሲደውል ለማንሳት መቼም እጃችሁ እርጥብ ሆኖ ሂዳችሁ አድርቃችሁ ምናምን ነው። ነገር ግን ይሄ አውቶማቲካሊ ስልኩን እንዲያነሳላችሁ የሚያደርገው ፊውቸር ነው። እናንተ ብቻ እዚህ ጋ በመቼ ደቂቃ ላንሳላችሁ ነው የሚለው አፍተር ቱ ሰንድ፣ አፍተር ፋይቭ ሰንድ፣ አፍተር ቴን ሰከንድ እያለ ይቀጣ ማለት ነው። ከስተምታይም የሚለውን ነግታችሁ ደግሞ የራሳችሁን ሰዓት መድባችሁ በዚህን ያህል ከጠራ ለምሳሌ አፍተርቱ ሰከንድ ካላችሁት ከሁለት ሰከንድ በኋላ አውቶማቲካ ራሱ እንዲያነሳላችሁ ማድረግ የምችሉበት መንገድ ነው ማለት ነው። ይህን እንደ የፍላጎታችሁ ማንሳትም ማስተካከል ትችላላችሁ ማለት ነው። ይሄ ሶስተኛ እና አራተኛው ፕረስ ቮሊዩም አፕ ቱ አንሰር ኮል እና ፕረስ ሳይድ በተን ቱ ኢንዲ ኮል የሚል አለ ይህም ምንድነው ፕረስ ቮሊዩም አፕ ቱ አንሰር ኮል የሚለው የቮሊዩም አፕ ወይም ድምፅ መጨመሪያውን ስትነኩት ስልክ ማንሳት ትችላላችሁ አሁን እንዳልኳችሁ ተመሳሳይ ነው ለምሳሌ ስክሪኑን ለመንካት ምናምን እጃችሁ እርጥበት ከሆነ የድምጽ መጨመሪያውን አንድ ጊዜ ስትነቁት ስልኩ ያነሳላችኋል ማለት ነው ይህም ኦን ካደረጋችሁት ማለት ነው ሁለተኛው ደግሞ የመጨረሻውን ኦን ካደረጋችሁት ፍረስ ሳይድ በተንቱ ኢንዲኮል ይላል። ይሄ ደግሞ ስጨርሱ ለመዝጋት ከፈለጋችሁ የፓወር በተኑን አንድ ጊዜ ጫን ስትሉት ይዘጋል እንዲያደርገዋል ማለት ነው። ይህን ፊውቸር መጠቀም አለመጠቀም ትችላላችሁ። እንግዲህ ከዛ ባክ ብለን እንመለስና እንግዲህ ወደታች ደግሞ ኩዊክ ዲክላይን ሜሴጅ የሚል አማራጭ ታገኛላችሁ። ኩዊክ ዲክላይን ሜሴጅ እየጨረስን ነው። ትዕግስት ይኖራችሁ በፌስቡክ በጣም ትዕግስት የላችሁም ፌስቡክ ፌስቡክ ላይ ቪዲዮችን ፖስት እያደረግኩ ነው፣ እና የፌስቡክ ሰው ምንም ትዕግስት የለውም፣ ኮመንቱን እያየሁ ማለት ነው። ስለዚህ በትዕግስት ተከታተሉ ነው የምለው። ኩዊክ ዲክላይን ሜሴጅ የሚለው እዚህ ጋ አንድ ሰው ሲደውልላችሁ፣ እየደወለ ነው፣ ያንን ስልክ ማንሳት አልፈለጋችሁም፣ ወይ ስልክ ስብሰባ ቦታ ናችሁ፣ አጠቃላይ ወይ የማይመች ሙድ ላይ ናችሁ፣ ለዛ ሰውዬ አስቸኳይ መልእክት የምትልኩበት ፊውቸር ነው ይሄ ማለት ነው። ለምሳሌ ከዚህ ራሱ ካምፓኒው ያደረጋቸው አሉ ሶስት ነገሮች አሉ። የመጀመሪያው ፕሊስ ቴክስት የሚ ማለት ነው። ፕሊስ ቴክስት ሚ ማለት እባክህ በቴክስት አውራኝ በድምፅ ማውራት አልችልም እንደ ማለት ነው። ሶስተኛው ደግሞ ሁለተኛው ደግሞ ካንዩ ኮል ባክ ሌተር፣ መልሼ ልደውልልህ እችላለሁ። ካንዩ ኮል ባክ እነዚህ አሉ። አይኮልዩ ባክ ማለት ሶሪ ስክሪኑ እያየሁ በትክክል አላየ። አይኮልዩ ባክ ማለት መልሸ ደውል ሰው። ዋናው ነገር እናንተ ራይት ኒው ሜሴጅ የሚለው ላይ ገብታችሁ የራሳችሁን ሜሴጅ ማስቀመጥ ትችላላችሁ። ለምሳሌ መልሼ እደውላለሁ ብላችሁ በአማርኛ እዚህ ጋር ብትጨምሩለት መልሼ እደውላለሁ፣ መልሼ እደውላለሁ፣ ስራ ላይ ሆኜ ነው ሶ ስራ ላይ ሆኘ ነው ይህን ሜሴጅ አሁን አንድ ጊዜ እዚህ ጋር ሴፍ ካደረጋችሁት ሁልጊዜ ይቀመጣል። አንድ ሰው በሚደውልላችሁ ሰዓት አውቶማቲካሊ ይህን ሜሴጅ ማስገባት ትችላላችሁ፣ ወደ ሰውየው ይሄዳል። ፕላስ የሚለውን ነክታችሁ ሰውየ ሲደውላችሁ ይህን ትጫኑታላችሁ። ከዛ መልሽ ደውላሉ ስራ ላይ ሆኘ ነው የሚለው አውቶማቲካሊ ለዛ ሰው ይሄድለታል ማለት ነው። እዚህ ጋር ስክሪኑ ላይ እንደምትመለከቱት ማለት ነው። ስለዚህ ተጨማሪ ጽሁፎችንም እዚጋ በማስገባት ኩዊክ ዲክላይን ሜሴጅ የሚለውን ለሰዎች በአስቸጋሪ ቦታ ላይ ማንሳት በማትፈልጉበት ሰዓት በምትሆኑ ሰዓት እንደዚህ አይነት ሜሴጆችን መላክ የሚችሉበት መንገድ ነው ማለት ነው። ኩዊክ ዲክላይን ሜሴጅ የሚለው ማለት ነው። ለማታውቁ ከታች ትወርዱና ደግሞ ኮል ዲስፕላይ ዌን ዩዚንግ አፕስ የሚል አለ። ይሄ ደግሞ ምንድን ነው? ይሄ በጣም አሪፍ ፊውቸር እየተመቼ ነው። እዚጋ ሰው ሲደውልላችሁ ስክሪኑ ፉል ስክሪን የሚላለ የመጀመሪያው፣ ስሞል ፖፕአፕ የሚላለ፣ ሚኒ ፖፕአፕ የሚላለ። ይህ ደግሞ ሚኒ ፖፕአፕ የመጨረሻው በትንሽ ለምሳሌ አንድ ሰው ሲደውላችሁ የሚደውልበት ስክሪንዋ በትንሽ ትሁን ነው የሚላችሁ። ይህኛው ደግሞ ስሞል የሚለው መካከለኛ ነው። ፉል ስክሪን ከሆነ ደግሞ ሙሉን ይሸፍነዋል ማለት ነው። ይህ ማለት ደግሞ ሌላ ስራ እየሰራችሁ ስልክ ማውራት አትችሉም ማለት ነው። በስልካችሁ ሌላ ስራ እየሰራችሁ ስልክ አያስወራችሁም ማለት ነው። ስለዚህ ፉል ስክሪን የሚለው ሙሉን ይሸፍነዋል ማለት ነው። ይህን እንደ ፍላጎታችሁ ማድረግ ትችላላችሁ። ግን ዋናው ነገር ኪፕ ኮል ኢን ፖፕ አፕ የምትለከታቻለች ይችን ማብራታችሁን እንዳትረሱ። ይችን ካበራችኋት ምንድነው እያወራችሁ ስልክ እያወራችሁ እያለ በስልካችሁ ወይም ቻት እያረጋችሁ፣ ቪዲዮ ኤዲት እያረጋችሁ፣ ፎቶ ኤዲት እያረጋችሁ፣ ፌስቡክ እያያችሁ ሊሆን ይችላል። ይሄ ካልበራ ግን ፉል ስክሪን ስለሚሆን ኮሉ አይታያችሁም ማለት ነው። ስለዚህ ይችን ካበራችኋት ግን የደዋዩ ከላይ በትንሹ ብቻ ፖፓፕ ይሆናል እናንተ ስራችሁን መስራት ትችላላችሁ ማለት ነው። ስሞል ፖፓፕ እና ከታች ደግሞ ኪፕ ኮል ኢን ፖፓፕ የምትለው ኦን ብታረጉት መክራችኋል። እናንተ ደግሞ የራሳችሁን ፍላጎት ጨምሩበት። ሌላው ደግሞ እዚጋ ምንድነው እየጨረስን ነው ቮይስ ሜል የሚል አማራጭ አለ። ቮይስ ሜል ማለት በቮይስ ድምፅ እንዲላክላችሁ ማድረግ ምን ማለት ነው? ቮይስ ሜል አይታችሁ ከሆነ አንዲህ ሰው ወደ እናንተ ደውሎ ካልሰራለት በድምፅ መልእክት እንዲያስቀምጥላችሁ የምታደርጉበት ነገር ነው ማለት ነው። ለምሳሌ ደውለ ስልክ ካነሳ ያንን ሰው አስቸኳይ ፈልጋችሁት ከሆነ እባክህ ስልኩን እንዳይኸው ደውልልኝ ብላችሁ መልእክት የምታስቀምጡበት መንገድ ቮይስ ሜል ይባላል ማለት ነው። ገብታችሁ ይህን ቸክ ማድረግ ትችላላችሁ። ሰዓት እየሄደ ስለሆነ ደቂቃው እየረዘመ ነው ላሳጠርላችሁ። ሌላው ሰፕልመንተሪ ሰርቪስ የሚላለ እሱ ላይ እንገባና ጠራ ጠራ አድርጌ ልንገራችሁ። ሰፕሊመንተሪ ሰርቪስ ላይ ከገባችሁ በኋላ እዚ ጋ እንደምታዩ ሾው ዩር ኮለር አይዲ የሚል አለ። ይሄ ደግሞ ምንድን ነው? እናንተ ወደ ሌላ ሰው ስደውሉ ስልክ ቁጥራችሁ ይታይ አይታይ፣ ይህን የምትፈቅዱበት መንገድ ነው ማለት ነው። እዚ ጋ እንደምታዩት አናውን ነንበር ብሎ ሊደርሳችሁ ይችላል። ብዙ ጊዜ በውስጥም አንዳንድ ሰዎች እየጠይቃችሁኝ ነበር፣ ስደውል ሌሎች ሰዎች ላይ ስልክ አይታያቸውም ወይም ስሜ አይታያቸውም የሚል ነገር ይመጣል። እዚ ጋር ዲፎልት ካላችሁት ያው ኖርማል ነው ይታያል። ኔቨር ካላችሁ ደግሞ ኔቨር በጭራሽ አይታይም ማለት ነው። ኦልዌዝ ካላችሁ ደግሞ ሁሉም ይታያል። ስለዚህ የፈለጋችሁትን ዚጋ ማስተካከል ትችላላችሁ። ሌላው ኮልፎርዋርዲንግ የሚላለ። ኮልፎርዋርዲንግ ማለት ብዙ ሰዎች በሌላ መንገድ ይረዱታል። ኮልፎርዋርዲንግ ማለት የእናንተ ጥሪ ወደ ሌላ ሰው እንዲተላለፍ ማድረግ ማለት ነው። ለምሳሌ እናንተ ስራ ላይ ሆናችሁ አንድ ሰው እየደወልላችሁ ያንን ጥሪ ወደ ሌላ ሰው በማስተላለፍ ያነሰው እንዲያነሳው ማድረግ ትችላላችሁ ማለት ነው። ኮል ፎርዋርዲንግ ላይ ገብታችሁ ይህን ኦን ማድረግ ትችላላችሁ። ከታች ደግሞ ኮል ባሪንግ የሚላለ ኮል ባሪንግ የሚለው ፊውቸር ላይ ስትገቡ እዚጋ ቮይስ እና ቪዲዮ ኮል የሚላለ ቮይስ ኮል ላይ ስትገቡ ብዙ አማራጮችን ያመጣላቸዋል። ኮል ባሪንግ ማለት እናንተ እንዲያትደውሉ የሚያደርጋችሁ ነው። ይህ ልጆች ላላችሁ ነው የሚጠቅመው ማለት ነው። ትንሽ ትጠብቁታላችሁ፣ ይበራል። እዚጋ እንደምታዩት አውትጎይንግ ኮል እና ኢንኮሚንግ ኮል የሚላል አውትጎይንግ ማለት እናንተ ስትደውሉ ነው። ኢንኮሚንግ ኮል ማለት ደግሞ ሌላ ሰው ሲደውላችሁ ማለት ነው። ለምሳሌ ኦል አውትጎይንግ ኮል ካላችሁት እዚጋ ከበራ ምንም አይነት ስልክ ቁጥር መደወል አችሉም ማለት፣ ለሌላ ሰው መደወል አችሉም ማለት ነው። ስለዚህ ይህ ልጆች ላላችሁ በዚህ መንገድ ማስተካከል። ኢንተርናሽናል ኮል የሚለው ደግሞ ከሀገር ውጭ መደወል እንዳችሉ የሚያደርጋችሁ ነው። ይህን ኦን ካደረጋችሁ ኢንተርናሽናል ኮል መደወል አችሉ ማለት ነው። እዚህ ጋር ደግሞ እንደምትመለከቱት ይህ የሚሆነው አክሴፕት ሆም ከአካባቢያችሁ ውጭ ባለው ማለት ነው። ሌላው ደግሞ ከታች ኢንኮሚንግ ኮል የሚላለ። ኦል ኢንኮሚንግ ኮል የሚለውን ስትነቁት ወደ ስልክ ቁጥራችሁ ማንም ሰው አይደውልም ማለት ነው። እዚጋ ሁሉንም ማስተካከል ትችላላችሁ። አጠራ አጠራ አድርገው መቼም ረዘመ እያላችሁኝ ስለሆነ ማለት ነው። ይህኛው ኮል ዋይቲንግ ነው። ይሄ ኮል ዌይቲንግ ማለት እናንተ አንድ ሰው ጋር እያወራችሁ በመሃል ሶስተኛ ወገን ሰው ቢደውል የዛን ሰውዬ እየደወለ እንደሆ ያሳውቃችኋ ማለት ነው። ወይ አብራችሁ ማስገባት ትችላላችሁ፣ ወይ ደግሞ አንደኛውን አቋርጣችሁ አንደኛውን ማንሳት ትችላላችሁ ማለት ነው። ይሄን ብዙዎቻችሁ ታውቆታላችሁ፣ ግን እንዴት የማይሰራላችሁ ካለ ይሄን አላበራችሁትም ማለት ነው። ወደኋላ እንመለስና የተለያይነት አዘር ሰፕለመንተሪ ሰርቪስን አይተናል። በክንልና አዘር ኮል ሴቲንግ የሚላለ ይህ ቀው ስለረዘመህ በጣም ጨንቆኛል። ስለዚህ አዘር ኮል ሴቲንግ ላይ ከገባችሁ በኋላ ሃይድ ኮንታክትስ ዊዝአውት ነንበር የሚላለ ይህም ምንድነው ስልክ ቁጥር የሌላቸውን ኮንታክቶች ሃይድ ላድርግልህ ወይ ነው የሚለው ይህን ኦን ኦፍ ማድረግ ትችላላችሁ። ስዋይፕ ቱ ኮል ኦር ቴክስት የሚላለ ለምሳሌ አንድ ሰው ስልክ ቁጥር ወደ ጎን ስዋይፕ በማድረግ መደወል ትችላላችሁ። ወደ ግራ ደግሞ ስዋይፕ በማድረግ ቴክስት ሜሴጅ ጋር ያስገባችኋል ማለት ነው። ታውቁታላችሁ። ይህን ፊውቸር ካልፈለጋችሁት እዚህ ጋር ኦፍ በማድረግ ቀጥታ መጠቀም ትችላላችሁ፣ ኦን ማድረግ ትችላላችሁ ማለት ነው። ይሄ ደግሞ አሴስታንስ የሚለው ምንድን ነው? የከንትሪ ኮድ ይቀመጥ ማለት ነው። ለምሳሌ ወደ ሌላ ሰው ስትደውሉ ይህ የተደወለው ከኢትዮጵያ ነው ብሎ 00 251 9 የሚል ቁጥር ያመጣላችሁ ማለት ነው። ለምሳሌ ከውጭ ሀገር አንድ ሰው ሲደውላችሁ ከውጭ እንደተደወለ የአገሩን ስምና የከንትሪ ኮዱን ሙሉ መረጃ ይጽፍላችኋ ማለት ነው። ይህን ካልፈለጋችሁ ኦፍ ማድረግ ትችላላችሁ ማለት ነው። ባክ ብለን እንመለስ። ጨረስነ ማለት ነው። ፐርሚሽን የሚላለ ፐርሚሽን ደግሞ እዚህ ጋር ካሜራው የስልካችሁ ፎን እንዲጠቀም የፈቀዳችኋቸው እንትኖች ናቸው ማለት ነው ፍቃዶች። ስለዚህ ፍቃዱን እዚህ ጋር ማስተካከል ትችላላችሁ። ያው ጨረስነ። ደቂቃው በጣም ስለረዘመ እንግዲህ ሙሉ ዲቴይል ስጣችሁ ብዬ ነው ጥያቄ ካለ መጽሐፍ ይቻላል አስተያየታችሁን ጻፉልኝ ይህንን ይመስላል እንደወደዳችሁ ተስፋ አደርጋለሁ ይግራ የገባችሁ ካለ ጻፉልኝ እንደተለመደው በቀጣይ ቪዲዮ እንገናኛል ላይክ ያደርጋችሁ ላይክ አድርጉ ቻናሌን ሰብስክራይብ አድርጉ በቀጣይ ቪዲዮ እስከማገኛችሁ ሰላማችሁ ይብዛ መልካም ጊዜ